አደራ የምላችሁ አንድነት ያስፈልገናል፣ አንድነት ያስፈልገናል። አማራ እንደ አማራ እንደሆኖ፣ በጎጃም፣ በጎንደር፣ በወሎ፣ በሸዋ አንድ አማራዊ ድርጅትና መሪ እንዲፈጠር ሁላችንም እየሠራን ነው፣ እየተረባረብን። ይሄንን ያዩት የውጭ ሀገር መንግስታት፣ የሀገር ቤት መንግሥት ነኝ የሚሉ ወንበዴዎች ዛሬ ሸብረክ ብለው እየለመኑት ነው፣ አማራውን እየለመኑ ነው። የእነሱ ልመና ግን ልብ አድርጉ። ጥያቄያችን ሊመለስ አዎ ጠይቃችሁ ነበር ወደሚል ወደሚል መልስ እነሱም የገቡት በነፍጣችን ነው። ስለዚህ መነሻችንን ታላቁ አማራን የአማራን ሕዝብ አድርገን የአጤ ምኒልክ ዙፋንን አያቶቻችን አባቶቻችን የገነቧት ታላቋ ኢትዮጵያን ከሌሎች ወንድሞቻችን ጋር ሆነን ተቆጣጥረን ራሳችንን ማስተዳደርና መምራት ስንችል ያኔ ሁላችንም ገበሬውም ያርሳል።